ሰላም ሰላም፣ ውድና የተወደዳችሁ የሳምቱ ቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ ዛሬም ተመልሰን በተወዳጇ በጽናት ድራማ ወደ እናንተ ተመልሰናል። እንግዲህ ባለፈው ክፍል እንዳያችሁት ኪራንና ጽናትን ለማገናኘት ምሮ ስትወጣ ስትወርድ ነበረ። እንግዲህ ኪራም ባልተዘጋጀበት ጽናትን ባላወቀችው ዛሬ በእራት ግብዣ ላይ ማስማማት ማስታረቅ አለብኝ እያለች እንግዲህ ኪራን እራት ግብዣ አለን ከጽናት ቤት ለማብሰና እንድ እያለችው ነበረ ድራሙ ያበቃ። እንግዲህ የዛሬ ውስጥ ምን ይመስላል የሚለውን አብረን የምናየ ይሆናለኝ። እንግዲህ ዛሬን እንታየ ከሆነ ሰብሰብ ብለው ከጽናት ቤት ምግብ ሲበሉ ነበር። እንግዲህ ምግብ እየበሉ ሳለ ኪራ ሙሩ ብድግት አረግና ጽናት ወይ እጅሽ እኮ ሲጣፍጥ ዛሬ በአጋጣሚ ነበር የመጣ ነው። ነገር ግን ምግቡ እንዴት ሲጠጡ ይጣፍጣል ትላታለች። እሳት ጽናትን ብድግ ታደረግና ውህ ይምሩ አሁን ጣፍጦሽ ነው ትላታለች። እንደዛ እያሉ እየተመጋገሱ ሲሉ ምሩ ብድግ ታደረግና ጽናት ዛሬ እኮ ኪራ ጽናት የወደቀችበትን ቦታ ማየት አለብኝ ብሎ ነው እየመጣን ትላታለች እዛ አይ አመሰግናለሁ፣ ስላሰብክልኝ አመሰግናለሁ። ነገር ግን ከአሁን በኋላ ለእኔ ማሰብ አይገባም፣ ምክንያቱም ከተሻለ ቦታ ላይ ነው ያለውን፣ እያለች ትመልስለታለች። ኪራም እኔም የምፈልገው እሱን ነው፣ እየተባባሉ እናመሰግናለን፣ እየተባባሉ ሲሉ ምሩ ብድግ አደረገች እና ወይ በምስጋና እኮ አለቀ እያሉ እያወሩ ሳለ ከዛ በኋላ ምሩ ብድግ ታደርግና በቃ ዛሬ እራት ከኔ ጋር ነው እኔ ሰርችንም ጋብዛችሁ ትላታለች። ከዛ የሰኔት ውድቅት አደረግና አይ እኔ እንኳን ዛሬ አልገኝም ሌላ ቀጠሮ አለኝ ትላታለች። ሳርሺውና ዛሬ ከኛ ጋር አምሽ ትላታለች። አይ ምናልባት ስራ ከጨረስኩ ከሰዓት ልመጣ እችላለሁ አሁን እንኳ አይመቸኝም ትላታለች። ከዛ ፅናትም ብድግ ታደረግና እምሩ ምን ምኮ ወዲህ ሞልታለች በሌጀ ምን ማርገው ነገር የለኝም ትላታለች። እንዴ አንቺ ደግሞ ለጊዜ ሌለ እንደምንገናኘው ነይና ዘና ፈታ ብለሽ ትመለሻለሽ ትላታለች። ከዛ ፅና ኪራን ብድግ ያደረግና እኔን ለማየት ለአለማየት እንደሆነ ችግር የለውም እኔን እናንተ ዘና ስተምትሉ ቦታ ቀይራለሁ ያልትላለች ይላታ ማለት ነው። ከዛ ፅናትም ብድግ ታደረግና ኪራን እኔ አንተ ወጥተህ የምትሰጠውም ነገር የለኝም፣ አንተም ልረፍ የምከፈው ነገር የለኝም። ቤት ግን ለቀህ የትምህድ አይቻልም ብለዋለች። ከዛ እንደዛ እየተባሉ እንግዲህ ኪራና ጽናት ትንሽ ሲከራከሩ፣ ሰናይትም ውህ እኔ ከዚህ የዚህ ማህበር ሳይበላኝ ጭቅጭቅ ማህበል ሳይበላኝ ወጥቼ መሄድ አለብኝ ትላለች እንግዲህ ምሩ ሙፍ ትልና ሁለታቸውም እንዳት መጡ እዚያ ቤት ስትላቸው በአንድ ላይ ምን ይሏታል። ከዛ እምሩም ተነሳ ትሄዳለች። አዛ ኪራም ይከተላታል። አዛ ጸናት ብቻዋን ቁጭ ብላ ወይ አምላኬ ሆይ ይህን የጭቅጭቅ መንፈስ መቼ ነው ምታነሳልን? አሁን ሰው እንግዲህ የጭቅጭቅ መንፈስ ያድሳል። እንዲህ እያለች ብቻዋን ታወራለች። በእንግዲህ በሌላ በኩል ደግሞ እንዳየነው ከሆነ ቤቲና አንድነት ሰራተኛው ማለት ነው መንገድ ላይ ቁጭ ብለው እንግዲህ ሁሉ ብር ጨርሼ እያመጠው ሻልኩሽን ሁሉ ነገር ልታደርግልኝ ነው እና ግን ልጅ ስጫቸው ያለች እንግዲህ ስለ መድኃኒቱ ስታስተምራት ብዙ ብዙ ነገር ስትላት እንግዲህ ሳያስቡት ፅናት ትደርስባቸዋለች። ከዛ አንድነት ድንግጥ በማለት ወይኔ ፅናት መጣችብኝ ትላለች። አንድ ነገር ትፍስ እንዳትይ ጥላት ቤት የራሱን ዘር ትላለች። አንድነት እየተረተበተች አዞለት ጥቁማ ትገኛለች። እንዴ አንድነት እንታረ ያለች ተላታለች። ጥላት አይ ለውሻ ለቡችላ ዳቦ ልሰጥ። የምን ውሻ የምን ቡችላ ተላታለች። ውሻ ነው ያልሽኝ? ውሾንማ አሁን ባለቤቱ መጥቶ ወሰደው። እንዴ ልታረቅሽ እኳ ነው ትላታለች። ጽናት አዎ እኔ እንስሳት ሲጎዳ አልወድም ትላታለች። እና ልታረቅሽ ነው ስትላት፣ አይ ለእኛ እንኳን ለከንቶዎች ይለቀሳል እንኳን ለእንስሳት እያለች ስትላት ፅናትም የኔ የዋ ላይ እንድጅ ብላ ወደ ቤት ትመጣለች። እንግዲህ ቤት ላይ መጥተው ሳሎን ላይ ናሁምም እምሩም ፅናትም ኪራም እንደተሰበሰቡ እንግዲህ ኪራ የሄድና ሰራተኛዋን ምግብ አለ እንግዶች ሳሎን አሉ ይሏታል። አዎ ሳርቻ አለው እንደውም ብዙን የሰራችሁ እምሩ ናት ትለዋለች። ከዛ እሺ እና ዘወር ለይ ሲል ኪራ ትለዋለች ቤት ይላታል። ግን ደህና ነህ ትለዋለች። አዎ ደህና ነኝ ይላታል። እንደው በማያገባሽ ገባሽ እንዳትለኝ እንጂ አደር አደር ደስታ እየቀዘቀዘ ነው የሄደው ትለዋለች። አይ የማይናገረውን ምግቡን ይዘሽል ልናነ ይላታል። ከዛ በኋላም እሷም ምግቡን ታቀራረባለች። ምግቡን በልቶ ሲያበቃ በሪንኳኳል ከዛ አንድነት አንድነት ብሎ ይጠራና ውሃ አምጭልን፣ እንደገና በር እየተንኳኳኑ፣ በሩ ክፈች ይላታል። በሩ ሲከፈት ማናት ሰናየት ነው፣ ሰናየት መጣች። እዛ ሲጫዋወዱ ምግቡን አንሻላት፣ ምግቡ ተነሳ። ውሃ እየጠጡ እንግዲህ ሰናየት ብድግት አደረግና ከበርሶ ቦታ ዛሬ ይህን ወረቀት ሰርቅን ያመጣሁት እንደሚገርማቸው ነገር ጊም እንጫወታለን ትላለች። እንግዲህ ጊም ታጫወታቸለ በቡድን በቡድን ሲለምሩ ብድግት አደረግና እኔ ከናሁም ጋር ትላለች። እንግዲህ ኪራ ከፅናት ጋር እየተባባሉ ማን ያሸንፋል እነናሁም እነናሁም ሲያሸንፉ ቅጣት ምንድን ነው? እንግዲህ ቅጣቱ የሚሆነው ኪራን እና ጽናት ሂዱና ከክላሴ የጠፋኝ ሰዓት አለ፣ እሱን ሰዓት ፈልጋችሁ አምጡልኝ ይላቸዋል ማለት ነው። እንግዲህ እዛ ክላስ ሄደው ሲገቡ ያው እንግዲህ መድኃኒቱን በውሃ ተበርዞ እየተሰጡ ከዛ አዛ ክላስ ሄደው ሲገቡ በሩን ጥርቅ የሚያደርግባቸዋል። ከዛ እናሁም ማለት ነው። ከዛ ዘጎና ሳሎን ይመጡና ሰናይትና እምሩ እያወሩ እንዴ፣ ሰናይት ለምንድን ነው የሚዘጉት ትላለች። እምሩ ብድግ ታደርግና ራሳ ዛሬ መዝናናት አለባቸው ለምንድን ነው የሚዘጋባቸው ስትላቸው ሁለታቸው ጊዜ ማሳለፍ አለባቸው ይላታል። ከዛና ውትልና ከዛ እንግዲህ ደግሞ ናሁምና እምሩ እስበሳቸው ሲፈጋፈጉ ሰናይት ወይ እናንተም ጀመራችሁ በሉን ያለ ትልና ትታችሁ ትሄዳለች። ከዛ እንግዲህ ናሁምና ጽናት እና ኪራ ውስጥ ክላስ ውስጥ ሆነው ዲቫን እየዘጉ ምናምን ምናምን እየተባባሉ ናሁም ይሆናል እያለም ኪራም ኪራ ስልክን አላስቀውም ትላለች። ጽናት አይ አላስኩትም ሳሎን ላይ ነው ይላታል። ከዛ በመሀል ኧረ እራሴን እያዞረኝ ነው ይላል ኪራ። ከዛ ጽናትም አረኔም ብላ እንግዲህ መጀመሪያ ኪራ ይወድቃል። ከዛ እስኪራ ኪራ ብላ እሷም ትወድቃለች። ከዛ እዛው ላይ እንግዲህ መድሀኒቱን ስለወሰዱ እዛ ሁለታቸውም እዛው ላይ ያድረዋል በዛ መሀል እንግዲህ ቤቴ ትመጣለች ቀጥታ ማለት ነው ቤቴ ትመጣና እንዴት አድርገሽ ሰጠሻቸው የት አሉ ትላለች አይ ለኬ ማን ጽናትና እንዴት አድርገሽ ሰጠሻቸው ስትላት እንግዲህ መድሀኒቱን በውሃ አርጌ ነው እየሰጧቸው ኪራና ጽናት ክላሳቸው ገብተው ተኝተዋል ትላታለች እንግዲህ ክላስ ተኝተዋል ስትላት እንደምንም ብለሽ ቁልፍ ስጭኝ ክፈችልኝ፣ ትላታል ያኔ ቁልፍ ኋላ ስቁም ትላታለች። እንደምንም ብለሽ በመርፌ ቀዳደም ቢሆን ገብተሽ ቁልፍ ታመጭልኛለሽ ትልና ግን እንዴት ነው ትላታለች። አይ እንግዲህ እንደማያቸው ከሆነ ፍቅራቸው በጣም እኔንም የቀደመ ትውስቴን እየቀሰቀሱብኝ ነው ትላታለች። እንግዲህ ለቤቱ ማለት ጭራሽ ባሌን አቅፋ ተኝታ አንቺ ደግሞ እንዴት ትያለሽ? ብላ እንግዲህ ሰራተኛዋን በጥፊ ብላት ትሄዳለች ማለት ነው። ከዛ በኋላ እንግዲህ አንድነትም ቤቲ የመማታት መብት የለሽም፣ ብር ልትሰጂኝ ትችላለሽ እንጂ መማታት መብት የለሽም ብያለች። እንግዲህ እንደው ፊቷ ምን ሆናት ነው ይላሉ ብዬ ነው እንጂ በጋዝ ነበር ማረበረፍሽ እያለች ብቻ እየሰዳደበቻት እንግዲህ ተነስታ ትሄዳለች እሷ ከዛ በመቀጠል እንግዲህ ናሁም ይሄድና በሩን ይከፍታል። ከዛ እነሱም እንግዲህ መጀመሪያ ኪራን የነካ ጽናት አልነቃችም ነበረ ወይ መቼ ነው ንቅ ተሽ ፈገግ ብለሽ እማይሽ እያለ እንግዲህ ኪራን ብቻውን ያወራለች። ከዛ በኋላ ብላሷም ትነቃለች። ነቃሽ? ምን ግን ምን ሆኖ ነዋሲ ህይወተኛ ነ ምናምን እያሉ ሁለታቸው ሲያወሩ እንግዲህ ናሁም ዘሎ ይገባለኝ ወይ ሰፋሪ እንግዲህ ክዳውን ወገብ ወገብ የተሰበረ ምናምን እያለ ነበር ወይ እኔ ወገብ ሰባሪ ወገብ ሰበርክ ምናምን እያለ እንዴ ግን ምን ሆናለሁ? እዚህ ያደር ምናምን ይላል። እንዴ ምን አውቃለሁ? እንግዲህ ሳሎን ላይ ነበራችሁ፣ አመሽን፣ በላን፣ ጠጣን፣ ገብታችሁ ተኛችሁ። ምጋኛ መጣችሁ እንዳለላችሁ እንግዲህ በሰላም ነው የገባችሁ፣ ምን እናቃለን እየተባባሉ ከዛ ጸናትም በቃ እኔ ለሂድ ስትል አይ ቆይ ቁርስ በልተሽ ነው የሚገኝ ብሎ እንግዲህ ኪራ ያስቀምጣራ ማለት ነው። ከዛ በኋላ እንግዲህ ቁርስ ከበሉ በኋላ ቁርስ ከበሉ በኋላ ይኸው እንግዲህ ሲበሳቸው ያወራሉ። ለሀና ሳን ደውልላት ይላል ኪራ። ወይና ደውል ላትም ንግላለች። አዋ ደውል ላትም ያሉ ያወራሉ። ከዛ ናሆምና ምሩ ይሸካሸቃሉ ይሸካሸካሉ ወይ ፍቅራቸው አንተ የቀጠለው ምናምን እንደሆነ ደስ ሲሉ እነዚህ እኛን እኮ እንደ ሰው አላዩ ነው እያሉ ያወራሉ። ከዛ እንግዲህ ኪራምና ናሁም ወይ እነዚህ ልጆች በአንድ ቢሆኑ ደስ ይል ነበር ትላለች ጽናት። ወይ እንግዲህ ሴቶች ጠረረባችሁ እንጂ መቼ እንትወዳላችሁ እያሉ እያወሩ ሲሉ በሉ እንግዲህ ለማንኛውም ተጫዋትኛን እንደ ሰው አልቆጠራችሁ ነው ብለው ኪራና ናሁምና ምሩት ታጨ ይሄዳሉ ማለት ነው። እንግዲህ ሁለታቸው ብቻቸውን ቁጭ ብለው እያወሩ ሳለ በቃ ኪራ እኔ ልሄድ ነው ትለዋለች። አይ በዚህ ሁኔታ መሄድ ይሻለብሽ፣ እኔ ወዲህ ነው እንደ ሴት ቁጭ አልኩ እራስሽን ለማመሽ መሄድ የለብሽም፣ ተረጋጊ ይላታል። ከዛ እንግዲህ ካስቀመጣት በኋላ እንግዲህ ዛሬ አንድ ናንድ ወይ ልቀቂኝ ወይ ያዥኝ ንገሪኝ ይላታል። እንግዲህ ስለ ፍቅሩ ሊጠይቃት ነው። ወይ ልቀቂኝ ወይ ያዥኝ ያለዛ በቃ አንቺን እንድጠላሽ አድርጊ ይላታል። እንዴ እኔን ማንዴት እንድትጠላኝ? አደርግሃለሁ። እኔም እኮ እወዳለሁ፣ ነገር ግን አንተን እንዳላሸማግቃ አንገት እንዳላስደፋ፣ ምክንያቱም ሰራተኛ ገባ እንዳትባል ነው እያሉ ሲሉ ምን ሲሉት ስትለው እንደ እኔ ወትሮ እነሱን ስላማከረኝ ነው። እንደ ያፈቀርኩሽ እኔ ምድር ከፍ ሰማይ ዝቅ ቢል አልተውሽም ይላታል። እኔ በዚህ ምድር አባቴን እናንተን ማጣት አልፈልግም፣ ነገር ግን እያሳለፍ ነው የቀደሙ ነገር እንዳይደቀም ይላታል። እኔ በመወዳት በእናቴ እምልልሻለሁ ይላታል። ከዛ እንደዚያ እየተባባሉ እንግዲህ ፍቅሩን እሺ ራስ ተቀብለው ተቃቅፈሳሉ። ናሆም ነገር ይደርስባቸዋል ማለት ነው። ከዛ በሌለው በኩል እንግዲህ ደግሞ ሰናይት ከጽናት ክላስ ቁጭ ብላ ወይኔ ይች ልጅ የታደረች

ቢሆን እሺ፣ ተሸፋፈነች ልጅና አነግራ ቤት ስትወጣ ይቻታለሁ ስትላት፣ በዛ ከፅናት ድንግጥ ትልና በቃ በቃ እኔ መሄድ አለብኝ እኔ መሄድ አለብኝ ትላታለች እና ሰርፕራይዝ እንዴት ነው እንትላታለች። አሁን በዚህ ቅስፈት የሚፈጠረውን አይታወቅም መሄድ አለብኝ ብላ እንግዲህ ፅናትም ተምዘግዘጋ ወደ ኪራ ትመጣለች። ከኪራ ጋር መጡ በኋላ እንግዲህ ቁጭ ብለው መቼ ነው የምታገቢኝ? ይላታለኝ። እንግዲህ አባቴ ካባቴ ጋር ሽማግሌ ልክ አባቴ እሺ ካለ በኋላ ነው እማገባ እያሉ እየተቀላለዱ እየተጫዋወቱ ሲሉ እንግዲህ አንድነት በእንትኑ በዚህ በመስ በበራፉ እንደዚህ እያሳየች በስልክ ትቀርጣቸዋለች። እንግዲህ የስልክ ቀረጻቸው በሪከርዳቸውንም ቪዲዮውንም እንግዲህ ለቤት ልትልክ ነው ማለት ነው። እንደዛ ስትል ከዛ ጽናት እንደ ለምንድን ነዋችም እንደዚህ የምትከታተ ምን ሆነሽ ነው? ጥላታለች። እየተረበተበተች ልብሴን እኮ በራፉ ይዞት ነው እዚህ ይዞኝ ነው እንዴ እና ብዙ ጊዜ እኮናቆንፍላታል እንዲ አረጆ መሰል ምናምን እያሉ ከዛ በኋላ ጽናት ኪራን ወይኔ ነኝ ምናምን እያለ እንግዲህ እየተኮላኮሉ፣ ጽናት ሩጣ ወደ ኩሽና ትሄዳለች። ኪራን ተከትሏት ይሄዳል። ሰራተኛዋ እንግዲህ ሳሎን ላይ ቁጭ ብላ ሳለ እምሩ ትመጣባታለች። እምሩ ስትመጣ ብድር ትላለች፣ ማሰሻ የለም እንዴት ትላታለች እምሩ። ማሰሻ አለቀ ስትላት አረ ማሰሻ አለ። ደከመኝ እኮ ቁጭ ብዬ እረፍት ፈልጌ ነው ትላታለች። አይ ይሄን ቁጭ ብያ ለምን ተነሳሽ? እያለች አሁን ውሃም ጭልኝ መድኃኒት ሊወስድ ነው በጆክ በምን እያለች እየተረተበተች ትሄዳለች ወደዛ። እንግዲህ ጽናትም ስምሩ እች ልጅ አቀልባ አደለችም ሳትዩ እያለች ብቻዋን እያወረድ ሳለ፣ ከዛ እንግዲህ በሌላ በኩልም ኪራን እምሩና ናሁን እንግዲህ ደረጃ ላይ ጉጭ ብለው ወይ እነዚህ ፍቺ ፍቅሮች ፍቅር እኮ በጣም ደስ ይላሉ፣ ምናምን እያለች ምሮ ታወራለች፣ ታቃለች። እንደዚህ በጠብ የመጣ ፍቅር አያለው እያለች ለናሁም ትነግረዋለች። ናሁም ደግሞ እንግዳ ስኔም በጸምጀምር እንዴ ይላል። አንዴ ምንድን ምትለው ትላለች። እንግዲህ ሁሉም እኮ እግዚአብሔር የፈቀደለት ነው የሚኖረኝ። እንግዲህ እግዚአብሔር የፈቀደለት አንድ ቀን ይሆናል ምናምን እያሉ እንግዲህ የራሳቸውን አተታ እያወሩ ነበረ ሲሉ እንግዲህ አሁን ብድግ ብሎ ይሄዳለኝ። ከዛ እንግዲህ በሌላ በኩል ጽናት ሄዳ ኮሽና ትገባና እንድችልኝ የምትከታተለኝ ምንድን ይሆን እያለች እንግዲህ እንትን መሳሪዎችን እየሳበች እየከፈተች የሆነ ነገር ስትፈትሽ አንድነት ትደርስባታለች። ምን እያረሽ ነው ትላታለች። አይ አስቤዛ አልቆ እንደሆነ እያየሁ ነው ትላለች ጽናት። ነገር እኮ የለመር ስለሆንሽ ለዛ ነው ትላታለች። እና እኔም በዚህ ሁኔታ ውስጥ ስላደግኩ ስላለፍኩበት ለዛ ነው ትላታለች ጽናት እና ጠንክረሽ ስሪ፣ አንቺም እንደ እኔ ትሆኛለሽ፣ ሁሉም ያልፋለም ግን ትናታለ አንድነት። አይ እንደሱ አይደለም የሁሉም እድል ይለያያል፣ እንግዲህ የአንዱ ቢቃና የአንዱ ላይ ይቃና ይችላል፣ እንደዛ ማለት አይደለም አይደለም ትላታለች። ከዛ በኋላ እንግዲህ ኪራ በልና ናሁም ሳሎን ላይ ተቀምጠው እንዲ ያንተስ እንዴት ነው እየተባባለ እንግዲህ ደግሞ ስለ ናሁም ህይወት ሲጠይቀው ነበረ እንግዲህ አንድነትም አንቺ ስትናገሪ አንደበትሽ ማር ነው፣ ውስጥሽ ደግሞ ትልቅ ነው እያለች የሆነ ተረት ትተረትን ታጣለች። እንግዲህ ይችምና አንድነትም እኔ እንግዲህ ከአንድ ተለምዶ ላካፍልሽ እና ሁሉን በቸኮለ በፈጠነ አይደለም እያለች የሆነ ነገር ትላታለች። ከዛ እንግዲህ ጽናትም ትታት ትሄዳለች ወደ ሳሎን። ከዛ እንግዲህ እሷም አንድነትን ይች ልጅ ቶሎ ብዬ ማጥፋት አለብኝ የሆነች ምስጥ ነገር እያለች። እንግዲህ የዛሬው ቪዲዮ እዚ ላይ ነው የጨረሰ። በቀጣይ ቪዲዮ ውስጠን እስከምንገናኝ መልካም ጊዜ ሆንላችሁ። ውድ ቤተሰብ እያላችሁበት ያለም ዳርቻ ሰላማችሁ ብዙ ይበል። ላይክ፣ ሰርች፣ ሰብስክራይብ እንዳትረሱ። ባይ ባይ።